መጣችሁ እንደተለመደው። በዚህ ክፍል ቪዲዮዎችን በክፍል አስራ አምስት እንግሊዝኛ ኢንትራንስ ኤግዛም ጥያቄ ላይ ሁሌም በተደጋጋሚ የሚጠየቁና በጣም ወሳኝ ሴሌክትድ የሆኑ ጥያቄዎችን መርሶቻቸው ከነማብራሪያ የምናይበት ይሆናል ማለት ነው። ወደ ጥያቄ ቁጥር አንድ እንሄዳለን ማለት ነው። ኢስት አፍሪካን ፉትቦል ኢዝ ና ዳሽ ዛት ኦፍ ዌስት አፍሪካ ይላል። ኤ ሶ ቤደር ዛን፣ ቢ ሞር ዛን፣ ሲ አስ ጉድ አስ ዲ ለስ አትራክቲቭ ይላል። አሁን እዚ ጋር ስለ ኮምፓሪዝን ነው እየተጠየቅ ነው የተወዳደረው ሁለት ነገር ነው። ኢስት አፍሪካን ፉትቦል ኢዝ ኖርት ዳሽ ዛድ ኦፍ ዌስት አፍሪካ ኤ ሶፐርዛን ዲ ሞርዛን ሲ አስኩድስ ዲ ለስ አትራክቲቭ ይላል ትክክለኛ መልሱ

ይሄ መጀመሪያ ጥያቄው ስለ ኮንዲሽናል ሴንቴንስ ነው። ኮንዲሽናል ሴንቴንስ ታይፕ ስሪ ማለት ነው። ኮንዲሽናል ሴንቴንስ ታይፕ ስሪ የምንጠቀመው በፓስት ኦልሬዲ ቢሆኑ የምንመርጣቸው የነበሩ ነገር ግን ሳይሆኑ የቀሩ ድርጊቶችን ለማመለከት የምንጠቀምበት ነው። ሪጀክትድ ኮንዲሽን ወይም ደግሞ ኢምፖስብል ኮንዲሽን የምንለው ለዛ ነው። ኢፍ አይ ሃድንት ሀድ ሬዲዮ ሬዲዮ ባይኖረኝ ኖሮ እኮ አይወድንት ሀቭ ሊስንድ ቪኦኤ ኒውስ ዜናን ማዳመጥ አልችልም ነበር ነው ያ ማለት አለው ዜና አድምጠዋል ማለት ነው ለምን ተቃራኒው ስለምንሰራ ማለት ነው ስለዚህ ትክክለኛውን መልስ የሚሆነው ኤ ነው ማለት ነው አይ ሊስንድ ቱ ቪኦኤ ኒውስ ቢኮዝ አይ ሃድ ሬዲዮ ራይት የኮንዲሽናል ሴንቴንስ ታይፕ ስሪ ትርጉም ኦልዌይስ በዚህ መልኩ እናወጣለን ማለት ነው ሶስተኛ ሺ ሃድ ስሪ ሰንስ ኦል ዳሽ ቢከም ዶክተርስ። ኤ ኦፍ ዊች፣ ቢ ዊች፣ ሲ ኦፍ ሁም፣ ዲ ሁ። አሁን እዚ ጋር ምን አይነት ሪላቲቭ ክሎዝ እንጠቀማለን ነው? ሺ ሃድ ስሪ ሰንስ ኦል ዳሽ ቢከም ዶክተርስ። ዊች ለሰው አንጠቀምም እዚህ ከምናየው ስሪ ሰንስ ሶስት ልጆች ነበሯት እና ሁሉም ዶክተሮች ነበሩ የሚል ነው። ስለ ሰው እያወራን ስለሆነ ይሄ ኦፍ ዊች መጠቀም አንችልም። ቢም በተማሳይ ዊች ብቻውን የመጣው እዚህ ጋ ኦፍ ያስፈልገናል። ለምን? ኦል ስላለ ሁሉንም የሚለው ትርጉም ከኦፍ ጋር መጠቀም መቻል አለብን። ስለዚህ ትክክለኛ መልሱ ኦፍ ሆም ቢከም ዶክተርስ የሚለው ይሆናል ማለት ነው። አራተኛ ዘላለም ኤስ ዩር ፋዘርስ ካሚን ሮባ ይሄ ዳይሎግ ነው የተጠየቀው ጥያቄ ትክክለኛውን መልስ በማያሸማ መልኩ መመለስ ነው ማለት ነው የዳይሎግ ህጉያ ነው ኤስ ዩር ፋዘርስ ካሚን አባት እየመጣ ነው ሮባ ኤ የሳይ ሲ ቢ ኖ አይ ሲ ሲ የሳይ ሲ ሶ ዲ ኖ ይዶንት ቲንክ ይላል ይህ ብንመለከት ትክክለኛ መልሶ ተመልሶ አሉ ላይ የስ አይ ስ አዎ አስባለሁ እያሉ ቢ ኖ አይ ሲንክ እንደዚህ ጭራሽ የሚባል እንትን አይኖረንም። ኖ ብሎ ተነስቶ አይ ሲንክ አለ። ሲ የስ አይ ሲንክ ሶ አዎ አስባለሁ፣ ብዬ አስባለሁ። ኖ አይ ዶንት ቲንክ ሶ ስለዚህ ትክክለኛ ሙሉ መልስ የተመለሰው ሲ ላይ ይሆናል ማለት ነው። ስ አይን ብዬ ያስባለሁ የሚል መልስ ተመልሷል ማለት ነው። መጣችሁ እንደተለመደው በዚህ ክፍል